አብርሽ ዛሬ ትክክለኛ ውሳኔ ወይም ደግሞ አብዛኛው ተመልካች የሚፈልገውን ነገር ነው ዛሬ እየተናገረው። ወይም ደግሞ ለሄርሜላ ከዚህም በኋላ አታስፈልግኝም ከህይወቴ ውጭ ልኝ፣ ሩታ ነው በጣም ማፈቅረው፣ መሆንም የሚፈልገው ከሩታ ወይም ከልጅ ነገር ነው እና ከአንቺ ጋር ያለ ነገር አብቅቷል እና ከህይወታችን ውጭ ልን ሲላት ነበረ። እውነት ለመናገር ደጋግሜ ቪዲዮ ስሰራ አብርሽ እንደዚህ ማለት አለብህ አብርሽ እንደዚህ ማለት አለብህ ስለው የነበረ ነገር ስለሆነ ዛሬ ያለው በጣም ደስ ብሎኛል። ሌላው ያው ሩታ አልተቀበለችውም። ስላልተቀበለችው ጉዳይ ቀስ በቀስ ሁሉም ነገር ይስተካከላል። ዋናው በመሀላቸው የገባው ሰው ከወጣ ማለት ነው። ሰላም አሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። እንደምታውቁት አሁን ቪዲዮ ተለቆ ነበር በአብርሽ ቤት። በጣም ደስ የሚል ቪዲዮ ነበር እውነት ለመናገር ምክንያቱም አብርሽ እንዲለው የምንፈልገው ቃላት ነበረ። ወይም ደግሞ ሁላችንም በይበልጥ ተመልካቾች ሄርሜላን ከህይወቱ ማስወጣት አለበት፣ ሄርሜላን ከህይወቱ ውጪ ማለት አለበት ምናምን እያለ ብዙ ጊዜ ይህንን ቃል እንዲናገር ብዙዎቻችን እንትን ስንል ነበረ እና ዛሬ አብርሽ ጊዜውና ሰዓት ወይም ቀኑ ደርሶ ሄርሜላን እንግዲህ ከህይወታችን ውጪ አንቺ አታስፈልጊም፣ በህይወታችን ነና ማለት በቃ የምወደው ሩታ ነው ወይም ማፈቅረው ሩታ ነው መኖር የምፈልገው ከሩታ ጋር ወይም ከልጅናት ጋር ስለሆነ አንቺ ከህይወታችን ውጭልን ምናምን እያላት ነበረ። እሷም ኦኬ፣ አንተን ካስደሰተ አስበህባታለሁ ምናም ብላ ብቻ በስተመጨረሻ እሺ ብላለች። እሺ ባት ሲጀመር ካልፈለጋት የፈለገች መሆን ትችላል። ካልፈለጋት አልፈለጋትም ነው ስለሷ። እሺ ዝበላሽ አትብል። እኛ አያገባንም። ዋናው ነገር አብርሽ ይህንን ቃል እንዲናገረው አብርሽ በቃ አለመፈለጉን ሄርሜላን አለመፈለጉን መናገር እንዳለበት ብዙዎቻችን ስንገፋፋው ነበረ። እሱም ተናግሯል። ነገር ግን ሩትዬም ከሁለት የወጣ ጎመን እንዳትሆን ምናምን እያለችው ነበረ። ያው አሁንም እንደዚህም ቢልም የተቀበለችው አይመስለኝም። ነገር ግን ያው ነገሮች ቀስ በቀስ ይስተካከላሉ። መጀመሪያ መሀል ላይ ገብቶ ሲያቦካ የነበረው ሰው ከህይወቷ ከወጣ ችግር የለውም ወይም ደግሞ በቃ እዛው ሩታ ባለችበት ነው እንግዲህ ሲነግራት የነበረው አልፈልግሽም እኔ ከሩታ ጋር ነው መኖርን የምፈልገው እኔ ሩታ ነው የምወደው ምናምን እያለ ሲነግራት የነበረው እዛው ሩታ ባለችበት ነበረ ማለት ነው እ ያው የሩታ ለመቀበል ችግር የለውም ነገሮች ቀስ በቀስ እንደነገርኳችሁ ይስተካከላሉ ሁሉም በአልጋ በአልጋ ወይም ደግሞ ባንዴ አይሆንም ዛሬ አብርሽ ይህንን ቃል ለሄርሜላ ተናገረ ሩታ ደግሞ ኦኬ ይህን ነበር የምፈልገው ምናምን ብላ እንትን ማለት እንትን ሸምም ያስይዛል። ምክንያቱም ይህን እንደዚህ ባንዴ አይባልም። ገብቶቻዋል ይህን እንዲታረግ ነበረ መፈልገው። እቺ ህይወት ካስወጣማ ካሶጣማ ኦኬ እልል ከአንተ ጋር መቀጠል እፈልጋለሁ ምናምን ማለት አችልም። ባንዴ ሸምም አለው ማለት ነው። እና ስለዚህ ቀስ በቀስ ያው ነው እንትን የሚለው ማለት ነው። እና ዋናው ነገር ዙሮ እነሱ ያው አንድ ላይ ይሆናሉ። መሀላቸው ማንም ሰው ካልገባ፣ ማንም ሰው በመሃላቸው ካልገባ አንድ ላይ መሆናቸው አይቀርም። እንኳን አይደለም ወልደው እንኳን አይደለም በመሐላቸው ልጅ እያላቸው ይቅርና ባይወልዱም እንኳን በመሐላቸው የሚበጠብጣቸው እና ሰላም የሚነሳቸው ሰው ከመሀላቸው ከወጣ ወይም ደግሞ ደስተኛ የማያደርጋቸው ሰው ከህይወታቸው ከወጣ ቀስ በቀስ ደስታቸው ይመለሳል። የሰው ልጅ እንግዲህ አንድ ተከፍቶ ወዳው ደግሞ ደስ የሚለው የሆነ ህፃን ልጅ ነው አይደለም። የሆነ ሲያለቅስ ቆይቶ የሆነ ከረሜላ ሲሰጠው እልል ብሎ እየሳቀ የሚቀበለው ህፃን ልጅ ነው። ትልቅ ሰው ግን አሁን ተከፍቶ፣ አሁን ደስተኛ አይሆንም። ስለዚህ ሮታየም ያው አሁን እሱን ነገሮችን እንደዚህ ስላደረገ አሁን ወዳው ነው ተቀብላ እልል እንኳን ደስ አለና ምናምን ማለት አልችልም። ምክንያቱም ያው ለልጅቱ ሞራል ምናምን ነገር ማለት ነው። እና የውርታ ደግሞ የሰው ሞራል ትጠብቃለች፣ እንደዚህ ሰው እንትን አትልም፣ ታውቃላችሁ። እና ዝሩ ዝሩ እኔ በጣም ደስ ብሎኛል አብርሽ ለሄርሜላ እንደዛ ስላላት። ከዚህ በኋላ እንግዲህ ሄርሜላ የምትባል ሴትዮ ከአብርሽ ጋር የምትገናኝበት ምንም አይነት ምንም አይነት እንትን የለም ምንም አይነት ምክንያት ወይም ወዴ ዘዴ የለም ማለት ነው። እኔ ግን ለአብርሽ ማስጠንቀቅ ምፈልገው አንድ ነገር አለ አሁን እሱ ምን መሰላችሁ አብርሽ አሁን አሁን ለሄርሜላ ሩታን ዘጋ ቆሞ እንደማይፈልጋት እንደማይወዳት የሚወዳት ሩታ እንደሆነ ከሩታ ጋር መኖር እንደሚፈልግ ምናም ነግሯታል አይደለም ሩታ ደግሞ ያንን ነገር አልተቀበለችሁም ወይም ደግሞ እሷንም አታስከፋት ወይም ከሁለቱ ወጣ ጎመንዳቱን ምናም እያለችው ነበረና አብርሽ ስሜታዊ ሆኖ አሁንም ወይም ደግሞ ሮታ እኮ ይሄ ነገር እንዴት አልተቀበለችኝም? በፊት ለፊት ዋለ ራሱ እንደዚህ ተናግሪያት ቆይሮ ምንድነው የምትፈልገው? በቃ ምናምን ብሎ ተስፋ ቆርጦ የማይሆን ነገር ውስጥ እንዳይገባ ነው። አሁንም ለአብርሽ ጥንቃቄ እንድታደርገው የምፈልገው ነገር አሁንም ሩታን ጠብቅ። አሁንም መቼ በአንዴ ደስ ብሏ ትልል ብላ ልታቅፋ አትችልም። ስለዚህ ዛሬ እንደዚህ ብልሃል። ነገሮች ቀስ በቀስ ደግሞ ይስተካከላሉ። ዋናው መሀላችሁ የሚበጠብጣችሁና ሰላም የሚነሳችሁ ሰው ከመሀላችሁ ከወጣ ሌላ ሁሉም ይስተካከላል ማለት ነው። ስለዚህ ተረጋግተህ ቀስ ብለህ ተረጋግተህ ወይም ቀስ ብለህ እንትን ጠብቃት ማለት ነው ሩታ ስለዚህ ሩታ ያኔ ይቅር ትልሃለች እንሻአላህ ይቅር ብላ አብራችሁ እንግዲህ ማያጠፋ ማይሳሳት የለም ሩትየም ደግሞ ይቅር ብለሽው አብራችሁ ልጃችሁን አሳድጉ አብራችሁ ህይወታችሁን መሩ ምናምን ነገር እንጂ ያው ማለት እንደዚህ ድርቅ ምናምን እንዳትይበት ማለት ነው። እንደማትይበትም ተስፋ አደርጋለሁ። እውነቴን ነው የምላችሁ። መቶ ለመቶ ለማስመሰል ሳይሆን መቶ ለመቶ አብርሽ ከሄርሜላ ከራቀ ሩታ ትቀበለዋለች ወይም ደግሞ ይቅርብላው፣ ህይወታቸውን አንድ ላይ መምራት ይችላሉ። ነገር ግን ዛሬ ላይ አልፈልግሽም ብሎ ምናምን እዛ አስቁሟት እንደዛ ያችን ሊተናግሩ ነገ ላይ ደግሞ ሩታ ስላል ተቀበለችው ወይም ደግሞ ይሄን ይሄን ደግ አደረክ፣ እንደዚህ ነበርኩ የምፈልገው እኔ ባልምናም ነገ ደግሞ ተስፋ ቆርጦ ሌላ ነገር እንዳያደርግ ሌላ ነገር የሚያደርግ ከሆነ ደስ ስለማይል ማለት ነው እና ስለዚህ አብርሽ በመረጋጋት ሚስትህን ጠብቃት ሀሳቧ እስከሚ እስከምትረጋጋ አሚሯ እስከሚረጋጋ ድረስ ጠብቃት ማለት ነው እና የማይሆን ውሳኔ ውስጥ እንዳትገባ አሁንም። ለምን አትቀበለችኝም? ሩታ ስለማትፈልገኝ ነው ስለማትወደኝ ነው ምናምን ብላ የማይሆን እንትን ውስጥ እንዳትገባ ማለት ነው። ሩታ በነገራችን ላይ በጣም ነው የምትወድህ በጣም እንደምትወድህም ከመጀመሪያውንም ብዙ ዋጋ ከፍላለች። ብዙ ብዙ ነገር አሳይታለች። አሁንም ቢሆን በጣም ነው የምትወድህ እዚህ ጋር አንዳንዴ ነገሮች በእንትን ስላላችሁ የማትወድ ምናምን እንዳይመስል፣ የሚመስልህም አይመስለ ባትወድ ሲጀመር አወልድ የለህም ማለት አንተን የሚመስል ወንድ ልጅ ነው እንግዲህ እየወለደችልህ ማለት ነው እና ለማንኛውም አሁንም ማለት የምፈልገው ነገር ላብርሽ ተረጋግተህ ሩታን ጠብቃት። እሷ በስሜት ስለተናገረችው አንተ አንተ ደግሞ በስሜት ሩጣ የሆነ ነገር እንዳታደርጉ ወይም ደግሞ በስሜት ሩጣ አረ ሄርሜላ ይቅርታ ምናምን ብለ ደግሞ ከሄርሜላ ጋር ቃጥለ ሌላ ነገር እንዳታሳያት እና ውስጧን የባሰ ጥብቅ እንዳታደርገው ማለት ነው። አሁን ዛሬ እንደዚህ ብለሃል። በውሳኔ ጽና። ትክክለኛ ውሳኔ ነው የወሰንከው። የእውነት ትክክለኛ ውሳኔ ነው የወሰንከው። በህይወታችሁ የገባን ሰው ማስወጣት እያንዳንዱን ህይወታችሁን ሲበጠብጥ የነበረን ሰው እያንዳንዱን ከህይወታችሁ ማስወጣት ግድ ስለሚሆን ትክክለኛ ውሳኔ ነው የወሰንከው። አሪፍ ውሳኔ ነው የወሰንከው። በውሳኔ ጽና ወይም በውሳኔ ጠንክር። ሩታን ጠብቃት። ይቅር ማትልብህ ምንም አይነት ምክንያት አይኖርም፣ ጠብቃት ማለት ነው። ይቅር እስከምትልና አንድ ላይ የሆናችሁ ህይወታችሁን እስከምትመሩ ድረስ ጠብቃት ማለት ነው። ያው እሷ ዛሬ እልህ ላይ ወይም ደግሞ በቃ እኔ እንዴት ላይ ምናምን ሆና የሆነ የሆነ ነገር በቃ ሀሳብ መቀየር አልችልም ና ምናም ወይም ደግሞ ፍራቻ ላይ ያው ዛ አቆማ ስለሆነ ወይ ለእኔ ምሰል ሊሆን ይችላል ምናም ብላ እንት ሌላ ውሳኔ እንትን እያሉት ሊሆን ስለሚችል እስከምትረጋጋት ድረስ አሚራዋ በደንብ ተረጋግቶ በደንብ ጥሩ ጥሩ ውሳኔዎችን እስከምትወስን ድረስ ተረጋግተህ ሚስትን ጠብቅ። ከዛ ከሚስት ጋር ጥሩ ጊዜዎችን እያሳለፍክ ልጆች ልጅህን አሳድግ። ሌላም ልጅ ልጅ ልትወልድ ነው መሰለኝ ልጆች ክልል ነበረ ማለት ነው መወለዳችሁ አይቀርም። በአንዳ ተቁም ዝሮ እና የተወለደውንም በደንብ አድርጋችሁ አሳድጉ። አንድ ላይ ሆናችሁ ድጋሜም እህት ወንድም ታመጣላችሁ፣ ለተወለደው ልጅ ማለት ነው። እና እኔ ማለት የምፈልገው ህይወታችሁን አንድ ላይ ሆናችሁ እናንተ ሁለት ልጆች ምሩ። ከዚህም በኋላ ንዝ ንዝ፣ ጭቅጭቅ፣ እርስ በራስ መናናቅ ምናምን፣ መሰዳደር ምናምን፣ መተነኳኮል ምናምን፣ መበሻሸቅ ምናምን ይበቃል ማለት ነው። በጣም እየተበሻሸቃችሁ እስካሁን ድረስ ቆይታችኋል። ከአመት ሁሉ እያለፋችሁ ይመስለኛል መበሻሸቅ ከጀመራችሁና አሁን ላይ ይበቃል ነው እኔ ማለት የምፈልገው ህይወታችሁን ቀጥ አድርጋችሁ ምሩ። ልጃችሁም ከዚህም በኋላ እናት አባቱ አንድ ላይ ቁጭ ብለው በቃ ጥሩ ጊዜ እያሳለፉና ማየት ይጀምራል፣ ማለት በቃ ከህፃንነቱ ጀምሮ ማለት ነው። እና እንጂ እናቱ ጋ ብቻ ሆኖ አባቱ ከሶስት ቀን አንድ ቀን እየመጣ ምናም ምናምን አይመስለውም። እና ህዝሮ እንደዛ ብታረጉ አሪፍ ነው ብዬላለውኝ። ምክንያቱም አንድ ላይ ነገሮች ተስተካክለው አንድ ላይ እንደምትሆኑ በጣም እርግጠኛ ነኝ።